አይ አቤት ባርኮቴ። አደይ እስቲ ልብስሽን ቀይርና የሆነ ቦታ ቦታደርሰን እንምጣ። አስቤ ልንገዛ ከሆነ የዚህን ሳምንት ከፍቅር ጋር ገዝተናል። አይ ለሱ አይደለም። እና ምንድን ነው? ምን እባክሽ፣ የሆነ የተጨነኩበት ጉዳይ አለና እሱን ላማክርሽ አስቤ ነው። እንዴ ባርኮቴ፣ ምን ሆንክ? ምን ተፈጠረ? አይ ያን ያህል እንኳን ከባድ ነገር አለ። ግን አንቺ ጋር መፍትሄ አይጠፋም ብዬ ነው። ታዲያ በእኔ አቅም የሚፈታ ችግር ነው? እሱማ መፍትሄ ያለው አንቺ ጋር ነው። ምን አልከኝ? ያው አንዳንድ ከቤት ወጣ ብለን መዝናናት አለብን ብዬ እኮ። ምን ያስመልክት? ምንም። ያው ሰሞኑን ቤት ውስጥ ባለው ችግር አይ ምንም ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እንዳትረሱ። ውድ ድትዬ ዛሬ ደግሞ ይመጣላችሁ በሰራተኛው አደይ ድራማ ክፍል ሃያ አንድ ነው እና ውድብ ስዬ ባለፈው አዴ ከሆስፒታል እህቷ እንዳስመጣች ነው ያቋረጥ ነው ማለት ነው። አሁን እህቷ እያስታመመች ነው እህቷ እያስታመመች ነው ማለት ነው። ውድብ ስዬ፣ ከዛ እንደውም የቤቱ እውነታ እያስረዳቻት ነው። እዚህ ቤት ያሉ እሺ ይበሉ፣ እንዳትናገሪ፣ እንዳትመልሽላቸው፣ በተለይ ፍቅር የምትባል እንደ ገጠር እንዳይመስልሽ የተረገመች ናት፣ እና ያለች ትበል እንዳትናገሪያት አለቻት ማለት ነው። እንዳትመልሽላት አለቻት እሷ ደግሞ እሺ፣ ግን እስከ መቼ ነው እየተመታሽ እየተደበደብሽ የምትነሪው እህቴ አለቻት። እሷም እንደዛ ብላ ካስረዳቻት በኋላ እሷም ችግር የለውም ለስራ ብዬ እስከመጣሁ ድረስ ችግር የለውም ብላ አስረዳቻት ማለት ነው። ወዶት ብዬ ከዛ እሺ፣ በቃ እሺ ብላ እያዘነች ዝም አለች። ከዛ ባሮክ ምን አለው ለዳዊት፣ ዳዊት አለው። አቤት። መቼ ነው የምትሄዱት ወደ ሀገራችን? አትሄዱም እንዴ አለው ማለት ነው። አይ እንቆያለን፣ ተመችቶኛል። በታችሁ በጣም ተመችቶኛል፣ እየተንከባከባችሁን ስለሆነ በተለይ አዴይ በጣም ነው እየተንከባከበችኝ ያለችው ምናምን አለው። በተለይ አዴይ በጣም ነው እየተንከባከበችኝ ያለችው አለው። እንደዛ ነው እንዴ አለው። ዝም አለ ግን እናንተ ባሮክ መቶ ነው የምታስተዋውቅ፣ እንጂ ፍቅረኛ መቼ ነው የምታስተዋውቀኝ ምናምን አለው። አይ አይ እስኪ እዛ ላይ ደርሻ እመጣለሁ አንዴ ብሎ ያለ ማለት ነው። ከዛ ወደ ውጭ ወጥቶ ለብቻው ደብሮት ማለት ነው። ግን እስኪ መቼ ነው ንቺ አሬበኒ የሆነች በእኔ ላይ ላይ ወንድ ይዛ እየማገጠችብኝ እንድት ብለን የምነግረው ምናምን እያለ ለብቻው እያወራ ማለት ነው። ግን ፍቅር ለአዴ መቼ ነው ፍቅር የሚገልጽላት መቼ ነው እያለ ማለት ነው። መቼ ነው ፍቅር የሚገልጽላት መቼ ነው አለ። አሁንማ እኔ ገማ እነግራታለሁ፣ የመጠነቃቸው እኔ ገማ እነግራታለሁ፣ ወደ ውጭ ነይ ብዬ እነግራታለሁ አለ ማለት ነው። ከዛ ወደ ቤት ሄደ፣ እሱ ወደ ቤት ሄደ። ከዛ እንደዛ ብለ ወደ ቤደ ማለት ነው። ወደ ቤቱ ከሄደ በኋላ አደይ ልች የዳዊት እህት ምን አለቻት? አንቺ ግን ከዩቲዩብ አየሽ ከአሰራር ምግብ አሰራር ከዩቲዩብ አየሽ አለቻት። አይ ለምንድነው የማይሆን ያላየሁ እና እናስገመቻ ይሄ የበሰበሰ ምግብ የምትሰርልን ያንቺ ምናምን አለችት? አይ አልሰራም ብላ ስትጫት ወጣች ማለት ነው። ከዛ እሷ ከወጣች በኋላ እች ፍቅር የምትባለው ማለት ነው መጣች እና በፊቱ ምን ለእህቷ ተሳድባት ማለት ነው አደይ ይሄ እጅ፣ እህትሽ መች ነው ወደ ሀገራችን የምትወጡት ምናምን ብላታ ብላ ስለነበረ አንቺ ለእኔ የፈለግሽ ይበይኝ ለእህቴ ግን አንድት ነገርም እንዳትናገራት ብላ አንቃት ነበር እና ለዛ ከዛ ለምንድነው እንደዚህ ያደረግሽው? እስከ መቸ ነው አንቺስ? መቸ ነው እንደዚህ እንደዚህ ያለ ጥጋቢ ያመጣሽው መቸ ነው ምናምን አለቻት ማለት ነው። እሷ ደግሞ እሺ ይቅርታ ይቅርታ አልኩሽ እኮ፣ ግን ለእኔ ለእኔ የፈለግሽ በይኝ፣ ለእህቴ ግን እንዳትናገሪያት ብላት። እንደዚህ እያለቻት እያለ እህቷ መጣች እህቴ። እንደዚህ እያለቻት እያለ በጥፊ መታቻት ማለት ነው። አደይ እጅ ፍቅር። ከዛ ስትመታት እህቷ መጣች እንዴ እህቴ መታችሽ? ስትለት አይ አልመታችኝም እልኝ የመታዋት እልን የመታዋት አለቻት። ምክንያቱ እንዳትሳቀቅ ብላ ማለት ነው። ሕመም እየታመመች አሁን ደግሞ እንዳትሳቀቅብኝ እህቴ ብላ እንደዛ አለቻት ማለት ነው። እና ከዛ ግን እስከመች ነው እንደዚህ እየተሰቃየው መኖሮ? ለትንሽ ጊዜ ነው እህቴ ቅርና እኔ ማታየኝ ማለቻት። አተስፋራረኝ አተስፋራረኝ ጥር ግበሉ ምናምን አለች። ፍቅር ማለት ነው ፍቅር ቅናት ስላለባት ነው። በቃ በጣም ኃይለኛ ቅናት አለባት ማለት ነው። እና በዛ የተነሳ ነው ለአደይ የጥላቸት እንጂ ምንም ያደረገቻት ነገር የለም። ከዛ ይሄ የሰፈርዋ ልጅ የአደይ ሰፈር ልጅ አለ፣ እሱም ይወዳታል እና መንገድ ላይ ያገኛት አንቺ አደይ ያላት፣ አቤት ካሁን እስካሁን እየጠበቅኩሽ ነበር እስካሁን በፍቅር ነው እየጠበቅኩሽ እየጠየቅኩሽ ነበረው እንብካሽ ግን አሁን ጉልበቴ እጠቀማለው አላት እሷ ደግሞ አንተ ምን ስለሆን ከሁ እንደዚ የምትለው እኔ ኮ ለስራ እስከመጣሁ ድረስ ለስራ ነው የመጣት ከሁን በኋላ አጠገቤ ላይ እንዳትደርስ ብለው ሄደች እሱ ደግሞ አይ አይ አሳይሻለሁ ብሎ ሄደ ማለት ነው ከዛ ዳዊት ለእህቷ ምግብ እያበላት ትሪት እያረገታ ይዞሽ ያልፋል ይሻል ይሻል ምናምን እያለ መጣች ማለት ነው። አደይ ምንድን ነው አንቺ እህቴ፣ እስኪ መቼ ነው በሰው ድ መብላት ጀመርሽ? አለቻት ዋለቻት። እንዴ ምን ችግር አለው አላት። አይ ችግር አለው እንጂ ውጣ፣ ውጣ ከቤታችን፣ ካሁን በኋላ ወደ ቤታችን እንዳትመጣ አለችው ማለት ነው። እሺ እሺ፣ በቃ ይቅርታ ብሎ ወደ ግን ለምንድነው እንደዚህ ያልሽው? አለቻት። አይ እሄቴ ካሁን በኋላ እንደዚህ አይነት ነገር ወደ ቤታችን እንዳይመጣ ምናምን አለቻት። ምስጢር መሆን ነው ምንድና ያለው በሁለታችሁ በሁለታችሁ መሀል ምንድና ያለ አለችው። አይ ምንም የለም ምንም የለም አለቻት ማለት ነው። እህቴ እንደዛ ብላ ወደ ክሽና ቤት ከሄደች በኋላ እቺ ህጧን መጣ አስፈራራቻት ማለት ነው። ከዛ እያለቀሰች እያለ እህቷ መጣች። እንዴ እህቴ ምንሽ ነው ምንሽ ነው አለቻት። ምንም ግን እህቴ የለኝበት ነው እንደዚህ ስቃይ እየደረሰብሽ ያለው ግን በነገራችን ላይ ዛሬ ነው ቆጠሬ፣ የህክምና ቆጠሬ ዛሬ ነው አለቻት ማለት ነው። ቆጠሬ ለዛሬ ነው ህክምና የምናምን አለቻት። እሺ ብላ ላስፈቅድ፣ እሺ ብላ ለፍቅር ጠየቀቻት። አይ አይሆንም አይሆንም ብላቻት ነበር። ከዛ ቡና እያፈላች እያለ ተሰብስበው እያለ ፍቅር ስትል ምንድነው፣ ብር ፈልገሽ ነው አላት ዳዊት። አይ አይደለም። እና ምንድን ነው አላት። እህት ቆጠረዋ ዛሬ ነው። እና ምንድን ነው ከለከለችሽ እንዴ አላት። አዎ፣ ችግር የለውም ነይ ብሎ እና እኔም ከእናንተ ጋር እመጣለሁ። አንተም ልታሄድ ነው አለች። አይ አንተ አታስፈልግንም፣ እና ባይሆን ቡና አፈላል ተሽፋ አድርገሽ ጠብቀኝ፣ ምናምን አላት። ከዛ እንደዛ ብለው ይዘዋት ህዶ ይዟቸው ህዶ ራት ጋብዟቸው ምናምን ከዛ ለእህቱ ማለት ነው። ፍቅር አንቺ ዳውት ግን ለምንድን ነው ምንሆነ እንደዚህ እየሆነ ያለው ምናምን አለች። ምን አገባሽ? ምን እንዳይሆን ነው ምን እያደረጉት እንዳለ እኮ አይታወቅም ምናምን። አይ ምን እንዳያደርጉት ብለሽ ነው ወንድ አይደል እንዴ ምናምን ብላ ትዝም አለች። ከዛ መጣች፣ መጡ ወደ በታቸው ገቡ ምናምን። ከዛ ዳውት ምን እንደሆነ አናዳውች ፍቅር የምትባለው ምን እንደ እንደተናገራቸው ተናዶ ወደ ታች እያወረር እያለ አደይ ያገኘ። አደይ ወንድሜው ዳዊት ምን ሆነ ነው በእኔ ሁሉ ሁሉ እየደረሰብ ያለው በእኔ ምክንያት ነው አይደል? አለችው ችግር የለውም የሆነ የሆን ነገር በአንቺ የመጣ ነገር እጋፈጣለሁ ምናምን አላት። ከዛ የባረኩና የምሮ ቋጠሮ ደረሰ አደይ አላት። ምሪያ አደይ አላት። አቤት ወይ አንዴ ወደ ውጭ ወጥተን ልብስ ሲቀይር እና ወደ ውጭ ወጥተን እንመለስ አላት። አይ አስቤዛ ከሆነ ከፍቅር ጋር ገዝተናል ባለፈው አለችው። አይ አይደለም የሆነ የችግረኝ ነገር አለ ስላማክርሽ ብዬሽ ነው አለ እና ለእኔ እኔ የምፈታው ነገር ነው እንዴ አለችው። አይ አዎ አንቺ የምትፈጅው ነገር ነው ምናምን አላት። በቃ ችግር የለውም እኔ የምፈታው ነገር ከሆነ ችግር የለውም ብላ ሄደች። ከዛ ከሄዱ በኋላ ከዛ ከሄዱ በኋላ ማለት ነው፣ እያወሩ እየተጫወቱ እያለ እየተጫወቱ ባሮኬ አለችው። አቤት ለምንድን ነው ግን የጠራኸኝ የጠራኸኝ ምክንያት ትነግረኝም? እንዲህ ያለችው ማለት ነው። አይ አዴ የሆነ ነገር እኮ ነው አለት። ምንድን ነው ማለችው። ዝም ብሎ ፈርቶ ማለት ነው። በጣም ፈርቶ ነበርና ዝም ብሎ እየተንቀሳቀሰ አዴ ይወድሻለው አላት። እኔም እኮ እወድሃለሁ፣ አለችው የምርሽ ነው አላት። ሁ የምሬ ነው እኔም እወድሃለሁ፣ አለችው። ከዛ በጣም ደስተኛ ሆነ ማለት ነው። ደስተኛ ሆኖ እንዴ እወድሃለሁ በጣም የወድ ወንድም የማከብር ወንድም አይደለህ እንዴ አለችው። አለ በጣም ከፋው ማለት ነው። ምክንያቱ ፍቅረኛው እንድትሆን ነው እንጂ እህቱ እንድትሆን አይደለም የምንፈልገው እሱ ማለት ነው። አይ አንቺ ያላሰብሽው ነገር አለ ያላወቅሽው ነገር አለ አለባለብ ውስጥ ማለት ነው እሱ በፍቅር አይን ማያት እሷ ደግሞ በወንድምነት ነው የምታየው እና እንደዛ ብለው እዛ ላይ ተቋረጠ እስኪ እኔም እኮ እኔ እኮ አዴ አይ ሞደር ሳይሆን አይ አዴ እኔም እኮ ብሎ አፈቅርሻለሁ ሊላት ነው ያቋረጠው ማለት ነው እስኪ አፈቅርሻለሁ ይላት ይሆን እሷስ የእሷ ምላሽ ምን ይሆን የምል በክፍል ሀያ ሁለት እንጠብቃለን። እስከዛኛው ሰብስክራይብ፣ ላይክ ያደረጋችሁ ጠብቆኝ፣ ባይ ባይ፣ ውዶች ይወዳችኋለሁ።